እናት አባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ እንትን ያለ እየተሰደደው፣ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር። በእውነቱ ለመናገር እንደምል እኔ ግራ ነው የሚያጋባኝ፣ የምለው ራሱ ቃላት የለኝም ማለት ነው። ያሳዝናል። የእውነት ኢትዮጵያ የተባለችው ሀገር የት ሄደች እንደሆነ አንዳንዴ በጣም ነው ግራ የሚያጋባው። ማለት ነው በዚህ ልክ የሰው ልጅ ጭካኔ። እኔ አንዳንዴ እውነት ለመናገር እንኳንም ወረሙ ያልሆንኩ ብያለሁ፣ እንኳንም ወረሙ ያልሆንኩ። በመቀጠል ደግሞ እናንተ ልክ አማራ መሆን ወንጀል ነው ብያለሁ። በጣም ውስብስብ ያለ ነገር ነው የሚወዛገብብኝ። ምክንያቱም የማየው ነገር በጣም ልብ የሚነካ እና ከኛ ኢትዮጵያውያን የማይጠበቅ ነገር ነው። አብይ አህመድ ሲመጣ ሙሴ የተባለው ሰውዬ ሰይጣን ይዞ ነው የመጣው። በእርግጥ ሰይጣን ይበልጠዋል እሱን ማለት ነው። ሰይጣን በጸበል ይለቃል፣ እሱ ግን ያልሆነው ነገር የለም። እና ይህ ሰውዬ ያላደረገው ነገር የለም። በእውነት በጣም በሚያሳዝን ሁኔታ እንግዲህ የዛሬ ስንት አመት 17 ተማሪዎች እንደታገቱ ሁላችንም እናውቃለን። ነገር ግን ዳብዛቸው ነው ጠፍቶ የቀረ። ከዛ ባሻገር በየጊዜው በመኪና የሚታገቱ ቤተሰቦቻችን ቁጥር ስፍር ይወቃቸው እና በየጊዜው በየባሱ የሚታገቱት ወገኖቻችን እጅግ በርካታዎች ናቸው። ስለዚህ ማንም እየጠየቀም አይደለም፣ ማንም እየተናገረም አይደለም ነገር ግን እንግዲህ ከነዛ አስራ ሰባት ተማሪዎች እች ልጅ ነፍሷ የተረፈችውታችን መታለች ሌሎች እንግዲህ ምናልባትም የተገደሉም አሉ እያለች ነው፣ ያረፉም አሉ እያለች ነበረ። እና እንግዲህ ይህች ልጅ እንደወጣች በጣም ብዙ ሶሻል ሚዲያ ተቆጣጥሮታል። በነገራችን ላይ ቤ ስለ ያጥፍተውታል ኢቢኤስ ለምን ጠፋ ያላችሁ አንዳንድ ሰዎች ደግሞ ተሳደባላችሁ። ኢቢኤስን ያጠፋው እኮ መንግስት ነው እንዲጠፋ ያደረገው እንጂ እነሱ አይደሉም። በነገራችን ላይ ይህች ልውላም የምትባለዋም ታስራለች እየተባለ ነው። ምክንያቱም አፉን ሲከፍት ነበረ ማለት ነው። እኔ ግርም የሚለኝ ነገር ማለት ነው ልጆች አሉ ለቤተሰብ አስረክበናል፣ ቤተሰብ አግኝተናል እያለ ነበር፣ ካሁን በፊት ሲበጠረቅ ነበር። ነገር ግን እነዚህ ልጆች ቤተሰብ ስላላገኛቸው ስለነበረ እንግዲህ ይሄ ጉዱ ስለወጣበት በቃ ያልሆነ ተረት ተረት ተረት እያወራ ነበረ ማለት ነው። እውነት በጣም ያሳዝናል። በዚህ ልክ በጣም ነው ያዘንኩት። በጣም ነው ሃይምሮ የተነካ በእውነቱ ከሆነ ብቻ እግዚአብሔር ፍርዱን ያወቅ። በጣም ያሳዝናል። በቃ ኢትዮጵያ እየት እያመራች ነው? በዚህ ልክ እንዴት ሰው በገንዘብ ሀገሩ እንዲህ አረው። በስማሙን እናንተኛ እኮ በሰው ሀገር ላይ እኮ ስንኖር እኮ ተከብረን እኮ ነው የምንኖር። የምር ተከብረን በስነ ስርዓት እንዴ ይሄኮ በዛ በጣም በዛ በዚህ ልክ እንደዚህ እንዴ! ቆይ እኛ የት እንሂድ? ኧረ ወገን በጣም ተጨና ተጨና ተጨናንቀናል ተጨናንቀናል። ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን ሰላማችሁ ብዛ። እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሌም ሰላማችሁን እመኝላችኋለሁ። እውነት ለመናገር በጣም ያሳዘነኝ በጣም ያዘንኩበት ቪዲዮ እንግዲህ የዚህ ብዙ ቀልብ የብዙ ዘመዶቻችን ቀልብ የነካ ነው ማለት ነው። በተለያየ ሶሻል ሚዲያ ተለቋል። ነገር ግን ያው ኢቢኤስ ላይ አጥፍተውታል። ምክንያቱም እንግዲህ መንግስት ነውሩ ብልግነው እንዳይታይበት ነው ኢቢኤስ ላይ ያስጠፉት ማለት ነው። ነገር ግን በተለያየ ሶሻል ሚዲያ ተለቋል። ያው የእውነት በጣም ነው ያዘሙት ማለት እኔ አናሪ ሰው መሆኔ ሁሉ አስጠላኝ። ኢትዮጵያ መሆን በቃ ኢትዮጵያ ወይ እኔ የምር ኢትዮጵያ በቃ ሲወል ሲወል አድርገዋታል። ሲወል ሲወል፣ በጠራራ ሰው በጠራራ ሰዓት ሰው የሚገደልበት ሀገር፣ ሴት ልጅ እንደዚህ በዚህ ልክ በዚህ የግፋቸው ግፍ እኔ እግዚአብሔርን ከእነዚህ ጋር የተጋባ ሰው ምን አይነት እንደሆነ አላውቅም። የእውነት ምን አይነት ምን አይነት በጣም ያሳዝናል። በዚህ ልክ በዚህ በዚህ ጭካኔ በተሞላበት እንዴ የረበስ ማሞንት በዚህ ልክ እኔ አላቅም እኔ አላቅም። የምር መለስን አማረን አማረን አማረን? የባሰው መጣ። መለስን አማረን መለስን ስንት ነገር እንደዛ ብለን እንዴ፣ መለስ እኮ ወተት ነው። በዚህ ልክ መለስ ወተት ነው። በመለስ ጊዜ ማነው እንደዚህ ሰው የሚያደርግ? ማነው የሚገል? እንደዚህ ማነው ተማሪ የሚደፍረው? ማነው ነው ቤተክርስቲያን የሚያቃጥለው? ማነው መስጊድ? ማነው ቁራን የሚያቃጥለው ማነው መጽሐፍ ቅዱስ የሚያቃጥለው? እንዴ ይሄ እኮ ያልደፈረው ነገር የለም። በቃ ይሄ ዳቢሎስ ከዳቢሎስ ዳቢሎስ በዚህ ልክ ጭካ ነው የሆኑ፣ በጣም የሚያሳዝኑ በጣም ነው ል የሚነካው የእኔ እናት፣ እኔ አላቅም። እኔም ማውረው ራሱ ማለት ጥፍት አለብኝ እንደዚህ አይነት ነገር ብዙም፣ ከእንደዚህ አይነት ነገር ላይ ወሬ ብዙም አይደለውኝም ግን እንደ ሰው የሚያሳስበው በቃ እን እንዲ አማራ መሆን ወንጀል ነው እንዴ? ነው አማራ መሆንን ምንድን ነው? ቆይ ጥፋቱ አማራ ምንድን ነው እንዴ? አማራ ስላበላ ስላጠጣ ትትህና ወግ ባህል ስላቆየ ነው እንዴ? የምር እኔ በነገራችን እኔ አንዳንዴ እንኳንም ኦሮሞ ያልሆንኩኝ እኔ እንኳንም ኦሮሞ ያልሆንኩኝም እንኳንም ኦሮሞ ዘመድ የለኝም፣ እንኳንም ዘመድ አዝማዶች ያገቡ የለኝም። እነዚህ ጨካኞች እነሱ ያደረጉት አልበቃቸው ሲል ጭራሽ በብረት በፌሮ በእንጨት ይፈጣሪ ያለሽ ርብስ ማሞልት የእውነት እኔ እኔ ቅርታ አድርጉልኝና እኔ እነዚህ እነዚህ የኦሮሞን ማህበረሰብ ወክላል በውክሉ ምን እስራችሁ አውጣችሁ በአናታችሁ ገደል ግቡ። ከእናንተ ምንም የምንጠብቀው ነገር የለም። የእውነት በጣም የሚያስጠላ በዚህ ልክ የጭካኔ ጥግ የጭካኔ ጥግ። እኔ እንጃ፣ እኔ እንጃ ምን እንደምል እራሱ አላውቅም። የእውነት በጣምም ልቤ የተነካ እግዚአብሔር መጨረሻውን እኔ አላውቅም። እኔ ኢትዮጵያን ምን ሊያደርጓት እንዳሰቡ እኔ አላውቅም። የሰው ልጅ በእንጨት የሰው ልጅ በፌሮ በቃ እነሱ አሉ አሉ አልበቃቸዋል። እና ደግሞ በእንጨት እኔ ከምን እንደተወለዱ አላቅም እነዚህ ማለት ነው። እኔ ደፋሪ ተብዮች እናት ይኖራችሁ ይሆን? አባት ይኖራችሁ ይሆን? ምን ሆነ አላቅ የሆነ የጭካኔ እኮ ጭካኔ እኮ ጥግ የለውም እኮ። በጣም የሚያሳዝን ነው የምር በጣም በጣም ማወራው እራሱ ቃላት የለኝም። እግዚአብሔር አምላክ ብቻ ይፍረድባችሁ። የዚህ ሁሉ የንጹሃን ወደም የሚፈሰው ደም ከእናንተ ላይ ያድርግባችሁ። የምስኪኖች የዳሃዎች ዳሃ ለፍቶ አስተምሮ ለወግ ለማረቅ ያበቁናል ብለው አስራ ሁለት አመት ሙሉ እየተበደሩ ስንት ነገር ያደረሷቸውን ተማሪ ወስደው እንደዚህ የነሱ መጫወቻ እነሱ አልበቃቸው ሲል በእንጨት ጭራሽ በእንጨት በፌሩ እኔ ግርም የሚለኝ እንደ ወጥቶ መለፈፉ ነው። ይሄ ሰውዬ ተብዬው ለምንስ ወጥቶ ለፈለፈ? ይሄ ቪዲዮ ለታሪክ ይቀመጥ ለዚህ ትውልድ። ምኒልክ ምኒልክ ምኒልክ የምትሉ ምኒልክ፣ በቃ ምኒልክ መጥፎ ነገር ስላልሰራ ነው። ምክንያቱም ምኒልክ ለትውልድ ጥሩ ነገር አሳልፎ ነው የሞተው። ይሄ ግን ይሄ ይሄ ይሄንን ሲያዩት የእሱ ልጆች እኔ ምን እንደምል አላቅም። ሁሉም ይቀመጣል። ለማንኛውም እኔ ብዙም የማወራው ራሱ ነው የጠፋብኝ። ሰላማችሁ እግዚአብሔር ያላችሁበት የእውነት የእንክፉ ዘመን